ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። እንዲሁም ብዙ ሚስጥራዊ መረጃዎችን የሚገልጽ ትንታኔም አዘጋጅቻለሁ። የወሎ የፋኖ ጥቃት ከሐምሌ አምስት ጋር ሲነጻጸር ምን ይመስላል የሚለውን እንቃኛለን። የፋኖ ኃይሎች በጎንደር ምን ገጥሟቸው ነው እርስ በራስ የሚታኮሱት የሚለውን እንዲሁም የአብይ አህመድ ሚስት ዝናሽ ታያቸው በጎንደር የቀመረችውን ቀመር በትንታኔም እንቃኘዋለን። የአዲስ አበባው የዛሬ ተኩስ ምንድ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 ቀዳሚው እንዳደረግኩት ትንታኔ አልፋለሁ። አማራን ለመከፋፈል መከፋፈል ግዕዝን መጠቀም፣ ከደህንነት ቢሮ ስብሰባ በኋላ ምን ተከሰተ? የማስረሻ ሰጥ የንግግር ህዝቡን እያስቆጣው ነው። ኦርቶዶክስ መሐመድን ተቀብላለች። ህወሃት የድሮን መከላከያ ገዛ። የወሎ ጥቃት ከሐምሌ አምስት ጋር ሲነጻጸር ምን ይመስላል? ዝናሽ ታያቸው የጎንደር ፋኖን ከፋፈለችው። እነዚህን አርዕስተ ዜናዎች የሚመለከት ብዙ ሚስጥራዊ መረጃዎችን የያዘ ትንታኔ እነሆ። በቅድሚያም ላስደምጣችሁ የወሎ ጥቃት ብዙ ነገሮችን እያሳየን ነው። ማርሽ ቀያሪ እንደሆነም እየተነገረ ነው። 2008 ዓ ም ሐምሌ 5 ን እያስታወሰ ሆኗል። ሐምሌ 5 2008 ዓ.ም የወልቃየት አስመላሽ ኮሚቴ ሊቀመንበር አሁን ላይ ወልቃየትን እያስተዳድረው የሚገኙትን ኮረኔል ደመቀ ዘውዱን ህወሓት የትግራይ ልዩ ኃይል አባላትን የፌዴራል ፖሊስ ዩኒፎርም አስለብሶም ጎንደር አስገባ። ሐምሌ 5 ጠዋት ደመቀን አፍነው ለመውሰድ ሲሞክሩ ደመቀ ዘውዱና ጓደኞቹ የመጡትን ጠቅላይ ልዩ ኃይል አባላትን አስቀሯቸው። ከዚህ በኋላ በጎንደር ከተማ ህዝባዊ አመፅ ተቀጣጠለ። ከጎንደር አልፎ በመላው አማራ ህዝባዊ አመፅ እንዲሁም የትጥቅ ትግል ተጧጧፈ። በብዙ መስዋዕትነት ለውጥ ሊመጣ ችሏል። ነገር ግን አሁን ላይ ለውጡ ወደ ነውጥ ተቀይሯል። ብዙዎችም ከአብይ አህመድ ህዋት ይሻለናል እያሉ ነው። ዘገምተኛው በአዴን የተሰጠውን እድል መጠቀም አልቻለም። ለሆዴድ አሽከር ሆኖ ነው የቀረው። ሆዴድ አሁን አገሪቷን እየፈነጨባት ነው። የሰሞኑ የወሎ ጥቃት እንደ ግራም ላይ አምስት ያለ ነው። ብዙ ነገሮችን እየገለባበጠው ሰርጎ ገቡ ሁሉ ተበጥሮ እየወጣ ነው። ሰፌድ ላይ እንዳለ እንክርዳድ ነው የሆኑ ሰፌዱ ሲወዛወዝ ጊዜ እንክርዳዶቹ በራሳቸው ጊዜም እየተንሸራተቱ እየወደቁ ነው። የወሎ ጥቃት ንዝረቱ አዲስ አበባ ድረስ ተሰምቷል። ወጣቶች በገፊ እየታፈሱ ነው። ቦሌ ቡልቡላ በተለምዶ ሳሙኤል ተብሎ በሚጠራው ሰፈር በርካታ ወጣቶች ታፍሰዋል። እነዚህ ወጣቶችን ለማፈስ የተንቀሳቀሱ የብልጽግና ወታደሮችም ወጣቶቹ ላይ በአዲስ አበባ ተኩስ መክፈታቸውም ተነግረዋል። የአማራና የትግራይ ተወላጆች ወደ ማቆያ መጋዘን ሲገቡም በርካቶች ተመልክተዋል። የደቡብ ተወላጅ ወደ ወታደራዊ ካምፖችም እየተላኩ ነው። በወሎ ፋኖች እግራቸውን በደንብ የተከሉም ይመስላሉ። በደሴና በወልዲያ ዙሪያዎች በከባድ መሳሪያ የታገዘ ውጊያ እየተካሄደ ነው። በኦሮሚያ የሚገኙ የመከላከያ ካምፖች ባዶ ሆነዋል። ወደ አማራ ክልል እየተመሙ ነው። በሻኪሶና በአዶ ላይ የሚገኙ የመከላከያ ካምፖች ባዶ ሆነዋል። በወለጋ የተሰማራው መከላከያ ሰራዊት ወደ ጎጃም እየተመመ ነው። የመንግስት ሚዲያዎች በወለጋ ሲንቀሳቀሱ የነበሩም የሸኔ አባላትን እጃቸውን ሰጡን እያሉ ነው። በዚህ ሰባት ዓመት ውስጥ የወለጋ ምድር በአማራ ደም ጨቅይቷል። ሸኔ የኦህዴድ ግድያ ማሽነሪ ነው። የአብይ አህመድና የሽመልስ አብዲሳ ዋግነር መሆኑን ሰሞኑን የወሎ ጥቃት ገልጦም አሳይቶናል። ሚሽኑን ከጨረሰ በኋላ ሸኔ እጅ ሰጠን እያሉን ነው። ነገርየው ድራማ ነው። ጸጉሩ እንደተሰራ ከወለጋ ጫካ ብቅ ብቅ እያለ ነው። ይህ የሆነው ደግሞ የወሎ ጥቃት አየሩን በሞላበት በዚህ ሰሞን መሆኑ ነው። ፀጉሩን ተላጭቶ የመከላከያ ዩኒፎርም ለብሶ በወሎና በጎጃም ገብቶ እንደሚዋጋ ግልጽ ነው። የፋኖ ኃይሎች መከፋፈል ብልጽግና እንደ ጥሩ አጋጣሚ ነው የሚያየው። በጎንደር የፋኖ ኃይሎች እርስ በራሳቸው እየተዋጉ ነው። ምንም መደባበቅ አያስፈልግም። የኛ የስራ ባልደረቦች ጦማሪዎች ተወልደ ያደጉት ጎንደር ላይ ነው። ጎንደር እጅግ እንደገና ሀገር ነው። ነገር ግን የአማችዝም ፖለቲካ ጎንደር ላይ እየሰረጸ ነው። የአብይ አህመድ ሚስት ዝናሽ ታያቸው ጎንደሬ ናት። አንዳንድ ተከፋ የፋኖ መሪዎችና የጎንደር ተወላጅ አክቲቪስቶች፣ አርቲስቶች አብይን መውጋት የለብንም አማቻችን ነው ብለው የጎንደር ሕዝብን ለማሳመን ጥረት ሲያደርጉ ይታያሉ። የአፋባሃ ፋኖዎች ከህወሓት ጋር ነው የሚሰሩት እያሉም ያሟቸዋል። ስለዚህ ወልቃይትን ሸጦታል እያሉም ማስወራት ከጀመሩም ሰንበት በት ብለዋል። በዚህ የተነሳም በጎንደር ያለው ፋኖ በራሱ ሲዋጋ ተመልክተናል። የጎንደር ፋኖ ከዚህ በፊት ብዙ ጀብዶችን ሰርቶም አስደምሞ ነበር። አሁን ላይ ግን ከወደ ጎንደር ትግሉ ቀዝቀዝ ብሏል። ይህንን የመከፋፈል ስራ የሚሰሩት ተመስገን ጥሩነህና የአብይ ሚስት ዝናሽ ናቸው። የብሔራዊ መረጃ ደህንነት አገልግሎት ሰፊውን ድርሻም ይወስዳል። የሰሞኑ የወሎ ጥቃት ከፍተኛ የኦህዴድ ሰዎችና ተመስገን ጥሩነህ በብሔራዊ መረጃና ደህንነት አገልግሎት መስሪያ ቤቱ ስብሰባ እንዲቀመጡም አድርጓቸዋል። ተመስገን ጥሩነህ ከኦህዴድ ባለስልጣናት በበለጠ ሲንጨረጨሩና ሲናደዱም አይናቸውም ደም ሲለብስ ታይተዋል። ተመስገን የኦህዴድ ሰዎች እስኪገርማቸው ድረስ እንዲህ ሲሉም ተደምጠዋል። እንዴት እንጠቃለን? ፋኖን በአጭር መቅጨት አለብን። ለፋኖ ብለን ድሮን፣ ጀት፣ ታንክ፣ መድፍ እየተኮስን ነው። በዚህም ኢኮኖሚው እየተናጋ ነው። በመቶ ሚሊዮኖች፣ ካስፈለገን በቢሊዮኖች የሚቆጠር ብር በጅተን ፋኖን መከፋፈል አለብን ሲሉም ተደምጠዋል። የኦህዴድ ሰዎች በተመስገን ጥሩና ሀሳብ ተስማምተ ተቃውሞም ተለያይተዋል። ከደህንነት ቢሮ ስብሰባ በኋላ በጎንደር ፋኖ ተከፋፍሎም ተዋግተዋል። የመቶ አለቃ ማስረሻ ሰጤ መግለጫ አየሩንም ሞልቶቷል። መቶ አለቃ ማስረሻ ሰጤ በአፋሃድ ስር የሚገኝ ነው። አፋሃድ እስክንድር ነጋ መከተው ማሞና ሌሎችም ያቋቋሙት ድርጅት ነው። ማስረሻ ሰጤ የመከላከያ ዩኒፎርም ለብሶም የሰጠው መግለጫ ብዙዎችን እያበሳጭም ይገኛል። ማስረሻ ሰጤ ከአማራ ታሪካዊ ጠላቶች ጋር አብሬ አልሰለፍም ሲል ተደምጠዋል። የአማራ ታሪካዊ ጠላት ሲል ህወሀትን ማለቱ ነው። ማስረሻ ሰጤ እንምሪ ወዳጁም ከህወሀት ጋር ግንኙነት እንዳላቸው ያለምንም ማስረጃ ሲናገር ተደምጧል። ኦህዴድ የኦነግ ልጅ እንደሆነ ማስረሻ በደንብ ያውቃል። ኦህዴድ የአማራ ጠላት አይደለም እያለን ይሆን? የመከላከያ ዩኒፎርም መልበሱ ደግሞም ብዙ አማራዎችን አናዷልም አስቆጥቷልም። ፖለቲካ ተለዋዋጭ ነው። አሁን ላይ ብቻን ሆነ የምታሸንፈው ድል አይኖርም። ህወሀትና ሻቢያ እሳትና ጭድ የሆኑ ድርጅቶች ነበ አልነበሩም። ተጨፋጭፈዋል፣ ተዋግተዋል። ነገር ግን የህወሃት ባለስልጣናት አስመራ አሁን ላይ እየተመላለሱ ነው። የሻቢያ ባለስልጣናት መቀሌ ይመላለሳሉ። ህወሓት እጅግ የታጠቀ ጦር በተንቤንና በሽሬም አስደፍጦም ነገሮችን እየቃኘ ነው። የድሮን መቃወሚያ ድሮን መጣያ መሳሪያም ታጥቋል እየተባለ ነው። ህወሃቶች የትግራይ ወርቅ በሜርኩሪ እያወጡም በኤርትራ በኩል እያሻገሩ ወደ አውሮፓና አረብ ኤምሬት ወስደው ቸብችበዋል። በቢሊዮን የሚቆጠ ሚሊዮን ዶላር ዝቀውበታል። በዚያ ገንዘብ ዘመናዊ ጦር መሳሪያ ገዝተው በኤርትራ በኩልም አስገብተዋል። የድሮን መጣያ መሳሪያ ይዘው የቲዲፍ ሰራዊቶችም ታይተዋል። ፖለቲከኛ ነኝ አሊያም ለአማራ ህዝብ እታገላለሁ የምትል ከሆነ የአማራ ህዝብን ጥቅም የማይነካስ ከሆነ ድረስ ከህወሓት ጋርም መስራቱ ችግር የለውም የሚሉም ከፍተኛ የፖለቲካ ሰዎች አሉ። ምክንያቱም ትግሉ የህልውና ነው። ከሁሉ ጥቃት በፊት አማራን ለመከፋፈል አጀንዳ ተሰጥቶ ነበር። የአማራ ትምህርት ቢሮ የግዝ ትምህርት በግዳጅ አስተምራለሁ ማለቱ በሙስሊም ማህበረሰቡ ዘንድ ቁጣን ቀስቅሷል። ልብ በሉ፣ የአማራ ትምህርት ቢሮም ይህንን አጀንዳ ያመጣው እውነት ለግዕዝ አስቦ ሳይሆን አማራን ለመከፋፈል ነው፣ ሙስሊምና ኦርቶዶክስ በሚል ቋንቋን መማር ችግር የለውም። ግዕዝ እጅግ ከባድ ቋንቋ ነው። ነገር ግን በዚህ ዘመን ቋንቋን በግዳጅ አስተምራለሁ ማለት ግብዝነት ነው። ነገር ግን ግዕዝን የፈለገ ይማራል ያልፈለገ አይማርም ማለት ሲችሉም ግዕዝን በአስገዳጅ ቋንቋ እናስተምራለን ማለት ጀመሩ። ይህም በደህንነት ቢሮም የተቀነባበረ ሴራ ነው። ምክንያቱም በዚህ ሰበብ የአማራ ተወላጅ ሙስሊሞች ከአማራ ተወላጅ ክርስቲያኖች ጋር እንዲጋጩ ነው የተፈለገው። አንድ እውነት አለ። በአውሮፓ፣ በካናዳ፣ በአሜሪካ የሚገኙ ዩኒቨርሲቲዎች ግዕዝ ቋንቋን እያስተማሩ ነው። ኢትዮጵያ ውስጥም በፍላጎት ቢሆን ጥሩ ነው። ነገር ግን የአማራ ክልል ትምህርት ቢሮም ከአብይ አህመድ የተሰጠውን የመከፋፈያ አጀንዳ ነው የተጠቀመው። ግዕዝን በአስገዳጅ አስተምራል ያለው ሆን ተብሎ አማራንም ለመከፋፈል ነው። ይህንን አጋጣሚ የተጠቀሙ አክራሪ ጽንፈኞችም ግዕዝን በመንተራስ ኦርቶዶክስን እየተሳደቡ ነው። ግዕዝ የኋላ ቀር ቋንቋ ነው ሲሉም እየሰማናቸው ነው። ግዕዝ ኋላ ቀር ከሆነ የአውሮፓ የአሜሪካ የካናዳ ዩኒቨርሲቲዎች ለምን ያስተምሩታል? ግዕዝ የኋላ ቀር ቋንቋ አይደለም። በፈረንሳይና ና በእንግሊዝ ሙዚየሞች ውስጥ በርካታ ብራናዎች ተሰድረው ታያላችሁ። ሲጀመር ግዕዝን አስተምራል ያለው የብልጽግና እንጂም ኦርቶዶክስ አይደለችም። ሙስሊም ከመምጣቱ በፊት የአረብ ክርስቲያኖች በአረበኛ ነበር የሚቀድሱት። የሱሪያ የሊባኖስ የግብፅ ኦርቶዶክሶች በአረበኛ ነበር የሚቀድሱት። ቋንቋን ለሃይማኖት ማሸ ከግብዝነትና ካላዋቂነት የሚቀዳ ነው። ኦርቶዶክስ ቤተ ክርስቲያን መሐመድን ተቀብላ ያስተናገደች ትልቅ አሻራ ያላት ናት። ለሙስሊሙም ቢሆን የኦርቶዶክስ ቤተ ክርስቲያን ባለውለታ ናት። ብልጽግና አዲስ አበባ ብቻም ሰላሳ ሺህ የፌስቡክ ሰራዊት አለው። በሚያስገርም ሁኔታ ከ30 ሺው ሀያ ሺ የሚሆነው የሙስሊም ስም ይጠቀማል። ለምን ይሆን የሚለውም አጠያቂ ነው። ይሄ ሁሉ አማራን ለመከፋፈል የተጠነሰሰ ሴራ ነው። በደቡብ ክልል በጉራጌ ዞን የብሔር ግጭትም ተቀስቅሷል። በርካቶች ሙተዋል፣ ቆስለዋል። የወሎ ጥቃት ብዙ ነገር ነው እየገለባበጠው ያም ሆነ ግን በርካታ ምልክቶች የብልጽግናን ማብቂያና መጨረሻም እያመላከቱ ነው። ጊዜው መቼ ነው የሚለው ጥያቄ ነው። ይህ በእንዲህ እንዳለም አርበኛ ሞገስ አበራው ከሚዲያዎች ጋር ቆይታ አድርጓል። የአፋባ ምስራቅ አማራ ቀጠና ሚኒልክ እዝ ምክትል የፖለቲካ መምሪያ ኃላፊው ከሚዲያዎች ጋር ያደረገውን ቆይታ አድምጠን እንመለስ። አብዛኛው ወታደራዊ ፖለቲካ አመራሮቹ ይሄ ሙከራ ነው አትደነቁም ይላሉ። በአጠቃላይ በዚህ በዘመቻ አርበኛ አደም የተገኙ ድሎች እቅዱ፣ ፕላኑ ምን ይመስል ነበር? ምን ያህል ቦታስ ተቆጣጥራቸዋል? አጠቃላይ ዝግጅቱ ምን ይመስላል? በሚል አርበኛ ሞገስ አበራው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል የፖለቲካ መምሪያ ኃላፊን አግኝቸዋለሁ። አርበኛ ሞገስ ስለ ጊዜ አመሰግናለሁ። አመሰግናለሁ ወንድ መልካም። እስቲ እንደው ዘመቻ አርበኛ አደም በአጭር ጊዜ ውስጥ በብዙ ቦታ ላይ በተለይ አብዛኛው የወሎን ክፍል ግ ያደርጋችሁ ድል እንዳገኛችሁ የተነገራችሁ ነው። ከዝግጅቱና ከተገኘ ውጤት አንጻር እንደው መገምገም ከተቻለ እዛው ቦታው መሬት ላይ ያለው ነገር እንደው ብታሳየል። አመሰግናለሁ ወንድማገኝ ያው ራሴን ስሜን እንዳገለጽከው ነው በኛ ሞገስ አባራው ነው የሚባለው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሜሪክ እዝ ፖለቲካ ዘርፍ ምክትል ኃላፊ ነኝ። እንግዲህ ሰሞኑን እንዳያችሁት በእዛችን አፋ በምስራቅ አማራ ቀጠና ሚኒሊክ እዝ ዘመቻ አደማሊ ታውጆ በርካታ ድሎች እንደተገኙ ወዳጅን ጠላትም የሚያውቀው ነገር ነው። ዘመቻዎቹም እንደቀጠሉ ናቸው የሚገኙት። ምናልባት ከሁሉም በፊት ይሄ ዘመቻ ይምን ዘመቻ ነው የሚለውን ግልጽ ለማድረግ ያህል እንደ በትቂቱ ይሄ የዘመቻ አደማሊ ወይም በቅጽ ስሙ አባናደው ዘመቻ አባናደው ብለን ነው ሚስይም ነው። እንግዲህ ይሄ የዘመቻው ሁኔታ ከፍተኛ ዝግጅት ሲደረግበት ቆይቶ ምናልባትም ወራትን የወሰዱ ዝግጅቶች በተለይ በአዲስ ዓመት አዲስ ምዕራፍ ለመክፈት በተለይ ደግሞ የፋኖን ትግል የፋኖን ውጊያ ከሽምቅና ከደፈጣ በዘለለ የፊት ለፊት ውጊያ ሙከራ ለማድረግ የተደረገ ዘመቻ ነው። ይህም የስትራቴጂክ ድል መክፈቻ ብለን ነው ከመጀመሪያው በአዲሱ ዓመት ወይ በሁለት ሺ አስራ ስምንት ዓ.ም ስትራቴጂክ ድሎችን እንጎናጸፋለን ብለን እያቀ አቅደን እየሰራን ነው የምንገኘው እንዳፋብሃ በዚህ በዚህ ውስጥ የዚህ የስትራቴጂክ ድል መክፈቻ ዘመቻ ነው የተደረገው ማለት ነው። ሌላው ነገር እንግዲህ የዚህ የዘመቻ አደማሊ በተለይ የሚኒልክ እዝ አምስት ግዙፍ ክፍለ ጦሮች አሉት። አንደኛው የምስራቅ አማራ ኮሮች አሉት ማለት ነው። አምስት ኮሮች አሉት። እንግዲህ አንደኛው የምስራቅ አማራ ኮር አንድ ነው። ሁለተኛው ምስራቅ አማራ ኮር ሁለት ነው። ሶስተኛው ግዙፍ ላስታ ሳመነው ኮር ነው። አራተኛው የልጅ ኢያሱ ኮር ነው። አምስተኛው ደግሞ በምዕራብ ወሎ ቀጠናዎች የሚንቀሳቀሰው እና ሌላኛው ወሳኝ ኮር ንጉስ ሚካኤል ኮር ነው ማለት ነው። እንግዲህ በዚህ በዘመቻ አደማሊ አምስቱም ኮር አምስቱም ኮሮች ክፍለ ጦሮቻቸውን ከፍተኛ ዝግጅት ሲያደርጉ ቆይተው የድርጅታችን ከፍተኛ ወታደራዊ አመራሮች ህቅምም ካወረዱ በኋላ ስልጠናዎች ሲሰጡ ቆይተው አምስቱም ኮር የተቀናጀ ማጥቃት ነው የተደረገው። ሰሜን ወሎም ደቡብ ወሎም፣ በምዕራቡም በአጠቃላይ በሁሉም አቅጣጫ የተቀናጀ ዘመቻ ነው የተከፈተው። በአንዳንድ አካባቢዎች አካባቢዎች ምናልባት ሁለት ሶስት ኮሮች በአንድ ላይ የተሳተፉበት ክፍለጦሮች በደንብ በአግባቡ አንድ ግንባር ላይ ወይም አንድ ምሽግ ላይ የተሳተፉበት ውጊያ ነው ማለት ነው። ይሄ ዘመቻ እንግዲህ ይሄ ወሳኝ ስትራቴጂክ ዘመቻ በድርጅታችን ከፍተኛ አመራር በነበረው እና ከወራት በፊት በተሰዋው አርበኛ አደማሉ ወይም አባነደው የተሰየመ ነው። ይሄ እንግዲህ ከወራት በፊት የተሰየመው ጀግናው የድርጅታችን ከፍተኛ አመራር የሆነው ይህ ታጋይ ማለት ነው። ወደአሁኑ ኢሚዲትሊ ዘመቻ ማወጅ አልነበረብንም። ምክንያቱም አመርቂ ድል ለማስመዝገብ ዝግጅት ማድረግ ይጠይቅ ነበረ በሁሉም ነገር በስልጠናም በወታደራዊ ሰራዊታችን ሰዎች ላይ በጣም በሁሉም ነገር ዝግጅት ማድረግ ይጠይቅ ስለነበረ ዝግጅቶች ሲደረጉ ቆዩ ስለሆነም በዚህ ጀግና ጀግና ስም ለማስታወስ እና ከምንጊዜውም በላይ ይሄ ጀግና የሰራቸው ጀብዶች ስለነበሩ የእሱን ጀብዶች መሰረት በማድረግ ነው የታቀደ ዘመቻ የተደረገው እንግዲህ ይህ ዘመቻ እንዳልኩ ስትራቴጂክ ማጥቃት የተደረገበት ነው የተገኙ ድሎች እጅግ እጅግ ብዙ ናቸው ከምን ጊዜውም በላይ በፋኖ ትግል ውስጥ አዲስ ታሪክ የተመዘገበበት አዲስ ስራ የተሰራ በት በአዲስ አመት አዳዲስ ወታደራዊ ግኝቶች እና ፖለቲካዊ ድሎች የተገኙበት ነው። ይህንን እንዲያው በጥቂቱ ለማንሳት ከተገኙ ድሎች መካከል እንደማሳያነት አንደኛው ጠንካራ የጠላት ይዞታዎችን እዛችን አስለቀቋል። በተለይ ከባባድ የሚባሉ ምሽጎችን ምናልባትም በጣም በሚገርም ሁኔታ ምሽግ ሲባል ለአስር ቀን የተሰሩ ምሽጎች ኮንክሪት ምሽጎች ጭምር በአስር ደቂቃ ውስጥ የተሰበሩበት ፋኖ የማድረግ አቅምን ጭምር ያየንበት ነው እና እነዚህ ምሽጎች በነገራችን ላይ ለሁለት አመት ለሶስት አመት በጠላት ተይዞ የነበሩ ናቸው። እነዚህ ምሽጎች ደግሞ ስትራቴጂክ ምሽጎች ናቸው። ለጠላት እነዚህን ማስለቀቅ ተችሏል። ሁለተኛው ነገር ጠላት በከፍተኛ ሁኔታ ተመትቷል። በከፍተኛ ቁጥር ተማርኳል። ጠላት ቅስሙ ተሰብሯል፣ ስነ ልቦናው ተሰብሯል። በቀላሉ ሊያገግም በማይችል ሁኔታ በተለይ ሰሜን ምስራቅ እዝ ሙሉ በሙሉ ለማለት በሚያስደፍር ሁኔታ ተመትቷል። ሶስተኛው ግን የመሳሪያ ምርኮ አግኝተናል። እንግዲህ ከረሶ አከፍ መሳሪያ እስከከባባድ መሳሪያዎች ምናልባትም ታይቶ በማይታወቅ ሁኔታ በፋኖ ትግል እንግዲህ ሮች፣ በጣም በብዛት ማለት ይቻላል፣ ድሽቃዎች በጣም በብዛት ስናይፐርና ብሬን ለቁጥር በሚያዳግት ሁኔታ ከላሾች፣ አርሶ አደሩ እስከሚታጠቅ ድረስ ሰራዊታችን ታጠቀው ታጥቆ የተረፈው እስከሚከዘን ድረስ እና በሌላ መልኩ ደግሞ አርሶ አደሩ ለአርሶ አደሩ ክላሽ እስከምናስታጠቅ ድረስ ነው በአጠቃላይ መልኮ የተገኘው። ይህ እንግዲህ አባቶቻችን በተለይም ደግሞ አርሶ አደሩን የቃታ መሳሪያቸውን ሁሉ ለመረከብ የመጣው አገዛዝ ትጥቁን ተረክበን ለአባቶቻችን ወይም ለአርሶ አደሩ ወደ ማስረከቡ ሁላ ገብተናል ማለት ነው። ሁለተኛው ነገር የዚህ ድል ውጤት ወይም የዚህ ዘመቻ ድል መለኪያ ሊሆን የሚችለው ነፃ ቀጠናዎች ናቸው። እንግዲህ ከአስራ አንድ እና ከአስራ ሁለት በላይ ወረዳዎች የዛሬውን የተንታ ተንታ ጅባርን ጨምሮ አስራ ሁለት ከአስራ ሁለት ወረዳዎች በላይ ዋና ከተሞች በቁጥጥራችን ውስጥ ገብተዋል። እነዚህ ዋና ከተሞቻቸውን ጨምሮ ምናልባት ከዚህ ቀደም በወረዳ ከተሞች ተወስኖ ምናልባት አንዳንድ አለፍ ሲል ደግሞ ገባ ባሉ የንዑስ ወረዳዎች ተወስኖ የተቀመጠ ሰራዊት ነው የነበረው። ነገር ግን ከተሞችን ጭምር በማጽዳት በጥቅሉ በዚህ በወሎ ምድር ላይ ደሴና ኮምቦልቻ እና ወልዲያን ብቻ እንዲከላከል እንዲጠብቅ በጀትም በዙ ሀያ ሶስትም በፒምፒም በከባባድ መሳሪያዎች ያለውን ሰራዊት ሁሉ ተጠቅሞ እንዲከላከል ብቻ አድርገነዋል። ይህን ነጻ ቀጠና በመፍታት ደረጃ የተሰራ ስራ ነው። ሌላው በአምስተኛ ደረጃ በርካታ ምርኮኞች ይዘናል፣ እጃችን ላይ ይገኛሉ። እንግዲህ እነዚህ ምርኮኞች ፖለቲካዊ አመራሮችን፣ በወታደራዊ አመራሮችን ከፍተኛ ኮሎኔሎችን ጨምሮ ሻለቃዎች፣ መቶ አለቃዎች፣ ሻምበሎች የሰሜን ምስራቅ እዝ የሚተዳደረው አመራሮች፣ የወረዳ አመራሮች፣ የዞን አመራሮች ጭምር የተማረኩበት ነው ያለው። ይህንን ከብዙ በጥቂቱ በአንዳንድ ምስሎች ማየታቸው ይሆናል። ያ ያሳየናችሁ እንደው ለሳምፕል እንዲሆን በጣም እጅግ በርካታ ቁጥር ያለው ምርኮ ነው በእጃችን የሚገኘው። ሌላው የዚህ ዘመቻ ድል ኮሮችን ከኮሮች ክፍለጦሮችን ከክፍለ ጦሮች ያስተሳሰርንበት በተግባር የማድረግ አቅማችን ያየንበት ነው። በጥቅሉ እንዳው የዚህ ዘመቻ አንድነት አንድነት ለማንሳት ያህል ለጠላት ድንገተኛ ነው የሆነበት በወገን በኩል ግን ሲታቀድ የቆየ የፋኖ ሲያቀደው የቆየ በተለይ ዛችን ከፍተኛ ኮሎኔሎች ባር አዋጊዎች ጀግና ቁርጥቀን የአማራ ልጆች ካገዛዙ ወጥተው እና የተቀላቀሉ በእነሱ ሲታቀድ የቆየ ነው። በሌላ መልኩ ደግሞ ነባር አርበኞች ምናልባትም የምስራቅ አማራ ፋኖ ድሮ ማለት ነው ከዛ ጀምሮ ከ2013 ከ2012 ጀምሮ በህልውና ጦርነት ይባል የነበረው ውሃትና በብልፅግና ጦርነት ዘመን ጊዜ ጀምሮ የነበሩ ጀግና ወታደራዊ አመራሮች የታቀደ ነገር ግን ለጠላት ደግሞ ድንገተኛ ነው እና ምናልባትም ባለፈው አመት ባለፈው በሁለት ሺህ አስራ ሰባት ዓመተ ምህረት ዘመቻ አንድነትን የሚመስል ነገር ነው የተሰራው፣ በእዛችን አቅም ብቻ በሚኒሊክ እዛ አቅም ብቻ ማለት ነው። ሌላው የዚህ ዘመቻ አንድነት ባናደው ሌላኛው አንድምታ ተደርጎ ሊወሰድ የሚችለው ጠላት በከፍተኛ ሁኔታ እንዲሸበር ሆኗል። ለወገን ግን ኩራት ሆኗል። ለፋኖ ትግል በሁሉም አቅጣጫ ያለው የፋኖ አደረጃጀት እንዲነሳሳ ሆኗል። ከዚህ በተጨማሪ እዛችን ሚኒሊክስ ብሎም አባባሃ እንደ ድርጅት ጠንካራ እንዲሆን አድርገነዋል። ከዚህ በተጨማሪ ደግሞ በአዲሱ አመት አዲስ መነሳሳትን በፋኖ ትግል ውስጥ ፈጥሯል። የዚሁ የተቀናጀ የውጊያ ጥቅም በተግባር አይተንበታል። እስካሁን በተናጥል በኮሮች በክፍለጦሮች ምናልባትም ሻለቃዎች፣ በደፈጣም በሽምቅም በምንም ሲያደርጉት የነበረው ውጊያ ነገር ግን ወደ ኮንቬንሽናል ዋር የፊት ለፊት የግንባር ውጊያ የተደረገበት ነው። ይሄ ማለት ነው በአጠቃላይ ጠቅለል ሲል የዚህ የዘመቻ አባናደው ውጊያ ስትራቴጂክ የፋኖ የስትራቴጂክ ድል መክፈቻ መራፍ ተደርጎ ሊወሰድ የሚችል ነው። እነዚህን የመሰሉ ድሎች ተገኝተዋል። ምናልባት በቃ በቃላት ሊገለጹ የማይችሉ ናቸው። በዚህ ሂደት ያየነው እኛ የማድረግ አቅማችንን ከፍ ማለቱን ምናልባትም በሁለት ሺህ አስራ አምስት ዓመተ ምህረት እና ሁለት ሺህ አስራ ስድስት ዓመተ ምህረት የመከላከል ለኤግዚስተንስ ወይም ለሰርቫይቫል ነው ያደረግነው ጦርነት። እንደ ፋኖ የአማራን ህዝብ ከህልውና አደጋ ለማውጣት እንደ ፋኖ ነው ስንከላከል፣ እንዳንጠፋ ለመከላከል ትጥቃችንን ላለመፍታት ውጊያ ያደረግን በሁለት ሺህ አስራ ሰባት ዓመተ ምህረት ደግሞ አቅም የመፍጠር ውጊያ ነው ያደረግነው ኃይል የማሰባሰብ ሰራዊት የማሰባሰብ የመሳሪያ ኃይል የማሰባሰብ ከትንንሽ የነፍስ ወከፍ መሳሪያዎች እስከ ከባድ መሳሪያዎች የመታጠቅ ከአገዛዙ የማረኩት የመታጠቅ አቅም የመፍጠር ነው በጥቅሉ ሁለት ሺ አስራ ሰባት አመተ ምረት የተደረገው ትግል። ሁለት ሺ አስራ ስምንት አመተ ምረት ግን ከመከላከል ወደ ማጥቃት የተሸጋገርንበት ነው። በዚህ አመት ከመከላከል ወደ ማጥቃት የተሸጋገረው ውጊያ ምናልባትም ድል አድርጎ አገዛዙን ለአንዴና ለመጨረሻ ጊዜ ያስወግዳል ብለን ተስፋ እናደርጋለን። ይህንን የሚመስል ነው። በአጭሩ ተናገኝ በጣም ጥሩ። ምናልባት ይህ ጥቃት በወታደራዊ ቋንቋ አገላለጽ እናንተ እንግዲህ መደበኛ ውጊያ እስካሁን አንዳንድ ቦታ ካልሆነ አታደርጉም እና ሽምቅ ተዋጊ የሆናችሁ ተንኩሶ ወይም በደፈጣ ጥቃት ጉዳት አድርሶ አንዳንድ ቦታዎችን ማስጨነቅ፣ መሳሪያ መንጠቅ፣ የመሳሰሉትን ነገር ታደርጉ የነበሩት። የዚህ የወሎ ግን ምናልባት መደበኛ ውጊያ የሚመስልም ነገር አለው ከተማረኩት የወታደሮች ብዛት ከባድ መሳሪያም ጭምር ከባድ ወታደራዊ ተሽከርካሪዎችም አይተናል እና እንደው የውጊያ ዕቅዶቹ በመደበኛ ነው ወይስ በምናልባት መደበኛ ባልሆኑ ውጊያዎች በሽምቅ ውጊያ ነው? ይሄ ሁሉ ድል በአጭር ጊዜ ውስጥ የተገኙ? በጣም ጥሩ። እንደነገርኩ ነው የስትራቴጂክ እድል መክፈቻ ነው። ስትራቴጂክ እድሎች ደግሞ ሊገኙ የሚችሉት በግንባር ውጊያ ነው እና እቅዱ ሲታቀድ የቆየው የግንባር ነው። እንዳሉ ከፍተኛ የሆኑ ምሽጎች በፍጹም ሊደፈሩ የማይችሉ ተብለው ለምሳሌ ሰሜን ወሎ ስትራቴጂክ ቦታ አድርጎ ጠላት ይዞት የነበረው ሙጃ አካባቢ የሚባል አለ፣ ወንዳች አካባቢ የሚባል አለ። እሱ በሶስት ኮሮች ከፍተኛ ሰራዊት ተሳትፎ በድንገተኛ ሳይሆን ታስቦበት የፊትለፊት ውጊያ ነው የተደረገው። ከዛ በኋላ አንድ ቦታ ላይ መፈራረስ የጀመረው ኃይል በተለይ ደግሞ አስራ ሁለተኛ ክፍለ ጦር ጠንካራ የምትባል ክፍለ ጦር ናት። እንግዲህ ባገዛዙ ደረጃ ስልሳ አንደኛም በተመሳሳይ ሁለቱ ክፍለ ጦሮች ሙሉ በሙሉ አንድ አካባቢ ላይ እንዲበሉ ተደረገ። ከዚህ በኋላ በአጠቃላይ ዋና መስመሮችን ይዞ የፊት ለፊት ውጊያ ነው የተደረገው፣ የሚፈርሰውን ኃይል በቆረጣ እየተገባ በጥቅሉ እንደዚህ አይነት ስራዎች ናቸው የተደረጉት። ድርፈልጌ ነው ይሄ። የፊት ለፊት ውጊያ ነው የግንባር ነው። በጥቅሉ ወልዲያን ብትወስድ፣ ወልዲያ ለሁለት ቀናት የተደረገው ውጊያ ከተማ ውስጥ ጭምር፣ ከተማው ዳርዳሩን ጨምሮ፣ በቃ የፊት ለፊት ውጊያ ነው። የደፈጣ የምትለው አይደለም፣ የሽምቅ ምትለው አይደለም። ሰራ ሰራዊታችን የፊት ግንባር በከባድ መሳሪያ ለከባድ መሳሪያ ጭምር ሞርተር በሞርተር ድሽቃ በድሽቃ ከዛ አለፍ ሲል ደግሞ በሁሉም ሁለንተናዊ። አንደኛ ነገር የአማራ ህዝብ የጦርነት ስነልቦናዊ ስሪቱ ጀግና ማህበረሰብ ነው። ከጀግና ማህበረሰብ የወጣው ፋኖ ነው የሰራው ጆብ ነው። ተፈጥሯዊ ጀግነት አለ። ሁለተኛ ነገር ከፍተኛ ጦር መኮንኖች አሉ፣ እንግዲህ በህዝባችን ውስጥ እነ ኮሎኔል ሞገስን የመሰሉ እነ ኮሎኔል አባይን የመሰሉ እነ ኮሎኔል ፈንታው መኩዬ የመሰሉ ወለድችን ደግሞ እነ ሻለቃ ያረጋላ ሰፋን የመሰሉ እነ ሻለቃ ኢሳያስ ሌሎችን በጣም ብዙ ሻለቃዎች፣ መቶ አለቃዎች በጣም ብዙ አሉ። ሻምበሎች በጣም ብዙ አሉ። ወታደራዊ ጠበብቶች ምናልባትም እነዚህ በገዘ ከዚህ በፊት የመከላከያ ሰራዊት አባላት ሆነው ሀገሪቱን ሀገሪቱ ሲሰሩ የነበሩ ነገር ግን አሁን ባለው ሁኔታ ይ የአማራ ነዚህ ህልውና አደጋ የደቀነውን አገዛዝ እየተጋፈጡ ያሉ ማለት ነው። እና ሌሎች ደግሞ አርበኞች አሉ። ነባር አርበኞች እና አርበኛ በለጠ ሸጋውን ጨምሮ ሌሎችም እና አርበኛ ተሾመ እና አርበኛ አባዝማራው የምስራቅ አማራ ሁለት ሰብሳቢ ነው የምስራቅ አማራ ኮር አንድ ወታደራዊ አመራሮች እና ባነጋ የሚባሉ እነ ከሌላስተሳመነው ቆር አዛዥ የሆነው ወታደራዊ ወታደራዊ እውቀት ያለው እና ጀግና ጠንካራ ልጅ ነው። አምሳ አለቃ ሌሎች የልጅ እያሱ ቆር ደግሞ አርበኛ ሶሎሞን ምራቦሎ ላይ የንጉስ ሚካኤል ቆር ሰብሳቢ የሆነው እንዲሁ እነሻለቃ ብነው ሌሎችም ሻለቃዎች ከፍተኛ ወታደራዊ አመራሮች፣ እጅግ ጠበብት የሆኑ